አንድ ሰው ቢላውም በደብ አድርጎ ይሳለው፣ እዛ ነው መሳል አለበት። እንግዲህ መዘጋጀት ነው ህግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቁረጥ እንዳለባቸው ነው የሚያስተምራቸው። ዛሬ ደግሞ ኦርቶዶክስን እንዴት ማረድ እንዳለባቸው የሚገልጠውን ቪዲዮ ተመልከቱ። ስትገሉ አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የልቅ ሚዲያ ቤተሰቦች፣ ሰሞኑን እንግዲህ ሲንሸራሸር የነበረው ቪዲዮ ሙሉውን ይዤላችሁ መጥቻለሁ ማለት ነው። አንዳንድ ሰዎች ደግሞ ከሰጡት አስተያየት መሀል ላይም እያስገባሁ አስደምጣችኋለሁ ማለት ነው። ሁሉንም እስከ ቪዲዮ መጨረሻ ድረስ ተከታተሉ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተከታተሉ ማለት ነው። ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉ ማለት ነው። አንድ ሰው እንግዲህ አንድ የሆነ ቪዲዮ ሲለቀቅ ወይም እየተቆራረጠ በሚመጣ ጊዜ ኦሪጂናሉ ቪዲዮስ ካልሰሙ ድረስ የተለያዩ ሀሳቦችን ባይሰጥ ይመከራል ማለት ነው። ምክንያቱም አሁን ሁሉም ሰው ሰውን ለማጣላት ወይም ደግሞ አንዱን ከአንዱ ለማያያዝ የሚያደርጉት ነገር ብዙ ነገር ስላለ ያን ኦሪጂናሉ ቪዲዮስ ከሚሰሙት ድረስ ያለውን መረጃ ባይሰጡ ወይም ደግሞ የተለያዩ ጥላቻ ምልክታቸውን ባያሳዩ መልካም ነው ብዬ አስባለው ማለት ነው። እንዴ በጣም ይቅርታ ጠይቃለሁ። ቸኩዬ ጀጅመንታል ነው እንኳን በቃ ሲምፕሊ ጥላቻቸውን ቀድሞ ከተናገሩት ወንድሞች መካከል አንዱ ይሄ ነበር ማለት ነው። ይቅርታውን ጠይቋል ያለውን ችግሩን የራሱንን ስህተት በደንብ አምኖ ተምሮበታል ማለት ነው። ሌሎችም ደግሞ እስከዛሬ ቪዲዮ የሰራችሁ ሰዎች ያንን የሰራችሁትን ቪዲዮ እስካላነሳችሁ ድረስ እና በዛ ላይ የራሳችሁን ይቅርታ ጥያቄ እስካልጠይቃችሁ ድረስ እስከ ወደፊቱ ድረስ እንደማንፋታችሁ ማወቅ አለባችሁ ማለት ነው። ምክንያቱም እናንተ የደኮሳችሁ እሳት ብዙ ሰዎችን ሊፈጅ ስለሚችል፣ ብዙ አካላትን ሊያነድድ ስለሚችል ይህ ሴንሴቲቭ የሆነን ነገር ባትነኩት መልካም ነው ባይ ነኝ። ስለዚህ ሁላችሁም የተቻላችሁንን ያክል ይቅርታችሁን ብጠይቁ የተሻለ ነው ማለት ነው። ሌሎች ደግሞ በበጎነት ወይም በቀና መልኩ አይተው ከብዙ አንግል ተመልክተው ያን ቪዲዮ ትክክል እንዳልሆነና የእውነተኝነት ምስክራቸውን የሰጡ እህት ወንድሞቻችንን እናመሰግናለን። እናንተ እንደናንተ አይነቱ ይብዙልን፣ እንደናንተ አይነቱ መልካም ሰዎች ብዙልን እያል እስከ ቪዲዮ መጨረሻ ድረስ ተከታተሉ። ሙሉ ቪዲዮ ልጋብዛችሁ። ቢለዋውን በደንብ ሳለው ስትስለው እንኳን ቢለዋውን እንስሳው ፊት አታድርገው ከዛም ረዳው አስተራረድህን በደንብ አድርገህ ነው ማለት አትገዝግዘው ነው አታሰቃየው ነው ለእንስሳ የተናገሩትን ፊት አደረጉና ለእምነት አደረጉት አሁን ያን ቀን አስተያየቱን ያስቀመጠልን ይህ ወንድማችን ነው ማለት ነው ትክክለኛው መረጃ እስካላገኛችሁ ድረስ ብዙ ነገር አትስሩ በማለት አስተያየቱን ሰጥቷል ማለት ነው እውነቱን ነው እንደሱ መሆን ያስፈልጋል ቀና መንፈስ ሁሉም የተለያየ ነገር ባያዩት መልካም ነው ባይነን፣ ሙሉውን ቪዲዮ ደግሞ ኡስታዙ የተናገሩትን እስከ መጨረሻው ድረስ ስሙት፣ አስቀምጥላችኋለሁ ማለት ነው። ሙሉ እንግዲህ የሚናገሩት ኡስታዙ ስለ ጅሃድ እና ስለ ፍየል አስተራረድ ምን ማድረግ እንዳለባቸው የሚናገር ነው ማለት ነው። ሙሉ ልጋብዛችሁ። አከተበል ኢህሳነ ፊ ኩል ሺ ነገር ላይ በጎን ነገር ግዴታ አቋል በጎ መስዋዕት ለሰዎች ለሰብአዊ ፍቶ በእንሰሳ በጎ መዋል እዛ እንግዲህ አንዱ በጎ ወይም ኢሕሳን ሚለውን ሲገልጹ ምን አሉ? ኢዳ ቀተልቱ ፈአሕሲኑ ክትለ ስትገሉ እንኳን እንደ በሸሪዐ ማለት ጥፋት አትፈቶ ወይም ሙርተዶኖ ወይ ሆነ ቢገደል እንኳን አገዳደሉ ጂሃድ ላይ አገኘው አንድ ካፊር እንግዲህ እሱ ሊገለት ሲመጣ መቼስ እንደሚባለው አበባ እቅፍ ይዘ እንኳን መጣ ምናምን ብለ በአበባ እቅፍ አትቀበለው። ሊገልን ይመ የዛኔ ትገለዋል። ለራስ ተከላክለ ለዲሜ ተከላክለ ትገለዋል ስትል ነው። ግን ካፊር ቢሆንም አገዳሉን አሳምር። ማሰቃየት አይችልም። አፍንጫ መቁረጥ፣ ያይን ጉልጉል ማውጣት፣ ታዲያ ይሄ አንገት በጥሶ እንዲህ ማስፈራራት ላ በእሳት ማቃጠል ላ ዩዓዚቡ ፊናር ኢላ ረቡናር። በእሳት የሚያቃጥል የለም እሳትን የፈጠረው ጌታ ቢሆን እንጂ። ስለዚህ በኢዛ ቀተልቱም ፈአሕሲኑ ቅትላ፣ እንዴት ነው አስተራረድን ማሳመር ሲባል ወሊዩሕጥ አሐደኩም ሸፍረተሁዋለ አንድ ሰው ቢላሁን በደንብ አድርጎ ይሳ ነው እጽ መሳል አለበት። ያም ደግሞ ሲስል የምትታመደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃሉ። ቢላሁን ነቢይ ሰለላሁ ዓለይሂ ወሰለም አንዱን ተመለክቱት ፍየሏን ከስር

እርሰውን ቀጣዩን ተራ ይሄ ነው እንዲያለ፣ ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓው ለእንስሳዎች እንኳን ስታጡ ስለታማ ቢላ አድርጎ ወልዩሪሕ ገቢያትከ እንደገና ወዲያው ይገላግሉ። እዛ ላይ እንትን እያለ እያወራ ምናምን ይሄ ምን ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አየኮና